ሰላም ሰላም የዛጎል ቤተሰብ፣ በዚህኛው ቪዲዮ ብዙዎቻችሁ በጠየቀችኝ መሰረት አብስሉኝ ቀቅሉኝ የማይለውን በቀላሉ ልንመገበው ወይንም ደግሞ በጁስ መልክ ልንጠጣው የምንችለውን ስለ ቺያሲድ ምንነት ጥቅሙንና እንዴት ብንጠቀመው የተሻለ ነው፣ ደግሞም ቺያሲድን መውሰድ የሌለባቸው እነማን ናቸው የሚለውን ላውራላችሁ። በነገራችን ላይ በቲክቶክ አካውንቴ ላይ አጫጭር በመሰራቸው ቪዲዮዎች ስለ ቺያሲድ ጥቅሞች አውርቻለሁ። በዚህ ቪዲዮ የጠቅማችኋል ያልኳቸውን መረጃዎች ገለጽ አድርጌ ነው የማቀርበው ይሄ ቪዲዮ ስለ አንድ ነገር በደንብ እውቀቱ ኖራችሁ መጠቀም ለምትፈልጉ ነው። ቺያሲድ በመካከለኛውና በደቡብ አሜሪካ አካባቢ የተገኘ በገንቢ ንጥረ ነገሮች የተሞላ ለሰውነት በሚሰጣቸው ጥቅሞች የተነሳ እንደ ተፈጥሯዊ የቤት መድኃኒትነት የሚቆጠር ፍሬ ወይንም ዘር ነው። የቺያ ፍሬ በጥንታዊ የደቡብ አሜሪካ ሀገራት የአመጋገብ ልማዶች ውስጥ ትልቅ ስፍራ የነበረው ምግብ ከመሆኑም በላይ በአሁኑ ጊዜ በዓለም ላይ ከሚሰጠው ጥቅም የተነሳ ዘመናዊና ተወዳዳሪ የማይገኝለት ምግብ ሆኗል ከአራት እስከ አምስት ዓመት ሳይበላሽ የምግብ ይዘቱን ሳይቀንስና ምንም ሳይሆን መቆየት እንደሚችል በባለሙያዎች ተገልጾለታል። ገራሚው የቺያሲድ የምግብ ይዘት ከፍተኛ የፋይበር ይዘት አለው። የተሟላ ፕሮቲንና ዘጠኙ አስፈላጊ አሚኖ አሲዶችን በሙሉ ይዟል። በኦሜጋ ስሪ ፋቲ አሲድ የበለጸገና በአንቲ ኦክሲደንት የታጨቀ ነው። ጥሩ የሚኒራል ምንጭ ነው። ካልሽየም፣ ማግኒዚየም፣ ፎስፈረስና ዚንክ በከፍተኛ መጠን ይዟል። በውስጡ ከፍተኛ የሆነ የፕሮቲን መጠን፣ ፎስፈረስ፣ ፖታሽየም፣ ዚንክ፣ ማንጋኒስ፣ ካሎሪ ኮፐርን የያዘ ሲሆን የፋት መጠኑ በጣም አነስተኛና ከኮልስትሮን ነጻ የሆነ ምግብ ነው። ይህም ከፍተኛ የሆነ ተፈላጊነት እንዲኖረው አድርጎታል። የቺያሲድ አስደናቂ የጤና ጥቅሞች እርጅናን ይከላከላል። ከቺያሲድ ጥቅሞች ውስጥ ዋና ነው የሚባለው ቆዳ ኮላጅንን እንዲያመርትና እንዲታደስ ማድረግ መቻሉ ነው። ውበት ከውስጥ ነው እንደሚባለው፣ አዘውትረን ቺያሲድን የምንወስድ ከሆነ ሰውነታችን ኮላጅንን የማምረት አቅሙን ስለሚያነቃቃው ቆዳ ውብ ሆኖና ሳይሸበሸብ ለመቆየት እንዲችል ያደርጋል። በተጨማሪም ሁሌም የቆዳን እርጥበት ስለሚጠብቅ ከፀሐይ የሚመጣ የቆዳ ጉዳትን ይከላከላል። ቺያሲድ ውሃን የመሳብና የመምጠት ባህሪው በሰውነታችን ውስጥ ውሃ እንዲቆይ ስለሚያደርገው የቆዳን እርጥበትና ልስላሴ ጠብቆ ለማቆየት ያስችላል። ቺያሲድ በውስጡ ለቆዳ አስፈላጊ የሆነውን አንቲኦክሲደንትስና ፋቲ አሲድን በመያዙ ለቆዳ ጤንነትና ውበት አስፈላጊ ናቸው ከሚባሉት ውስጥ አንዱና ዋናው ነው ቺያሲድን ማዘውተር። በነገራችን ላይ ቺያሲድን እንዲ በውሃ ቆይተን ስንዘፈዝፈው እንደምታዩት ነው ነው ውሃን ሳኪ ያደርግና ጄሊ ይሆናል በምንመገበው ወቅት ይህንን ይዞ ነው በሰውነታችን ውስጥ የሚቆየው ስለዚህ ውስጣችን እንዳይደርቅ ወይንም ደግሞ ዲሃይድሬት እንዳያደርግ የመጠበቅ ባህሪ ያለው ይሄ አልፎ ለቆዳችንም ጭምር ይጠቅማል ማለት ነው ክብደትን ለመቀነስ ቺያሲድ በፈሳሽ ነገሮች ውስጥ የመስፋፋት ወይንም የመለጠጥ ባህሪ ያለው በፋይበር በፕሮቲን የበለጸገው ቺያሲድን በቀን አንዴ አንድ ማንኪያ ውሃ ብቻ በጥብጦ መጠጣት የጥጋብ ስሜት እንዲሰማንና ሆዳቸው ሙሉ ሆኖ የረሃብ ስሜት እንዳይሰማን በማድረግ ተጨማሪ ምግብ እንዳንወስድ ይረዳል። ይህም ክብደትን ለመቀነስ ቦርጭን እልም ለማድረግ የሚያስችል ሲሆን የረሃብ ስሜትና ድካም ሳይሰማን ክብደትን እንድንቀንስ ያስችላናል ማለት ነው። ሎሚ ጨመቅ አድርገን ብንጨምርበት ደግሞ የበለጠ ውጤታማ ይሆንልናል። ሌላው ቺያሲድ የስኳር ህመምን ለመቀነስ፣ የልብ ህመምን ለመከላከል፣ ኮሌስትሮን መጠን ለመቀነስ እንደሚረዳ ባለሙያዎች ይናገራሉታል። በዋናነት ክብደት መቀነስና ቦርጭን እልም ማድረግ የምንፈልግ ሰዎች ቺያሲድን አዘውትረን ከምግብ ጋር በጁስ መልክ አዘጋጅተን መጠጣት ወይንም ደግሞ እንደዚህ ከውሃ ጋር አድርገን መውሰድ የጥጋብ ስሜት እንዲሰማን በማድረግ ያለምንም መጨናነቅ ፈጣን ለውጥ የምናገኝበት ቀላሉ ዘዴ ነው። ለአይምሮ ጤንነትና ጭንቀትን ለመቀነስ በኦሜጋ ስሪ ፋቲ አሲድ የበለጸገና በአንቲኦክሲደንትስ የታጨቀ ነው። ይህም ውጥረትን ወይንም መጨናነቅን ስሜት ለመቋቋም ይረዳል። ታዲያ ቺያሲድን አዘውትሮ መውሰድ ለአይምሮ ጤንነትና ብቃት ይመከራል። ባለሙያዎች እንደሚሉት ቺያሲድን አዘውትረው የሚወስዱ ሰዎች ለአልዛይመር እና ለተለያዩ ለመርሳት ችግር የመጋለጥ እድላቸው አነስተኛ እንደሆነ ተናግረውለታል። ቺያሲድ በተለይ ለሴቶች ቺያሲድ በፋይቨር የበለጸገ በውስጡ ከፍተኛ ኦሜጋ ስሪ ፋቲ አሲድ፣ አንቲኦክሲደንትስ እና ለሴት ልጅ ሰውነት አስፈላጊ ንጥረ ነገሮችን በውስጡ አጭቆ የያዘ በመሆኑ ሴቶች አዘውትረው እንዲመገቡት በባለሙያዎች ይመከራል። በቀን አንድ የሾርባ ማንካ ቺያሲድን መመገብ የሆርሞን መዛባትን ስለሚያስተካከል የተስተካከለ የወር አበባ ዑደት እንዲኖር ያግዛል። በፔሬድ ወቅት የሚከሰትን የህመም ስሜት ለመቀነስ ይረዳል። ሌላው ቺያሲድን ለሴቶች ተመራጭ የሚያደርገው የማህፀን እጢን ለመከላከልና ለማከም መርዳት መቻሉ ነው። አዘው ትረን ቺያሲድን የምንመገብ ከሆነ በውስጡ ያለው ኦሜጋ 3 ፋቲ አሲድ አብዛኛውን ሴት ቦርጫም እያስመሰለ ያለውን የማህጸን እጢ እንዳይከሰት ለመከላከል ከመርዳቱን ባሻገር ችግሩ ላለባቸው ሰዎች የቤት ውስጥ መፍትሄ እንደሆነ ባለሙያዎች ይናገሩለታል። ሌላው ለእርጉዝ እናቶች ጥሩ ከሚባሉ ምግቦች ውስጥ ቺያሲድ የመጀመሪያውን ደረጃ ይዛል። በውስጡ ያለው ኦሜጋ 3 ፋቲ አሲድ የጽንሱን ጤናማ እድገት የሚያበረታታ መሆኑና ለእናትም የድካምና የድባቴ ስሜት ለማጥፋት እንደሚረዳ አጥኚዎች ተናግረውለታል። ታዲያ የቺያሲድን በተለይ ለሴቶች ወሳኝ ምግብ መሆኑን ግልጽ ያደርገዋል። የምግብ መፈጨትን ለማፋጠን ያግዛል። ቺያሲድን መመገብ የምግብ መፈጨት ሂደትን ከማስተካከሉም ሌላ በሰውነታችን ውስጥ የሚሟሙ ፋይበሮች ጄል ይፈጥራሉ። ይህም ሙሉነትን የመጥገብ ስሜትን በመፍጠት የረሃብ ስሜት ሳይሰማን ለመቆየት ያስችላል ቲያሲድ ለልብ ጤና ፍቱን ነው ቲያሲድ ውስጥ ያለው ከፍተኛ የሆነ ኦሜጋ ስሪ ፋቲ አሲድ ኢንፍላሜንሽን ና ኮሌስትሮን መጠንን በመቀነስ የልብና የአይምሮ ጤንነትን እንደሚጠብቅ ባለሙያዎች ተናግረውለታል ይህም የልብ በሽታ ተጋላጭነትን ይቀንሳል የደም ስኳር መጠንን ለመቆጣጠር ይረዳል ቲያሲድን አዘውትረን ከምግብ ጋር ሆነ እንዲሁ ብቻውን ወይንም ደግሞ በዚህ መልኩ ጁስ አዘጋጅተን የምንወስደው ከሆነ በሰውነታችን ውስጥ ያለውን ካርቦ ሃይድሬት በመቀነስ የግሉኮስ መጠን እንዲረጋጋ ያደርጋል። የተስተካከለና የደም ስኳር እንዲኖር ያደርጋል። ሌላው ቺያሲድ ለአጥንት ጤና በነገራችን ላይ የቺያ ዘር ከፍተኛ የካልሽየም ይዘት አለው። አጥኚዎች እንዳሉት ከወተት ከምናገኘው ካልሽየም መጠን በእጥፍ የበለጠ ከቺያሲድ ማግኘት እንችላለን። ይህም ቺያሲድን አዘውትሮ መመገብ ለአጥንት ጤና ተመራጭ ያደርገዋል። በአጠቃላይ ቺያሲድ አስደናቂ ጥቅሞች አሉት። ለአይምሮ ጤንነትና ብቃት፣ ለቆዳ ጤንነትና ውበት፣ ክብደትን ለመቀነስ፣ የደም ስኳርን ለመቆጣጠር፣ ጥሩ እንቅልፍ ለመተኛት፣ ለልብ ጤንነት፣ ከካንሰር ራስን ለመጠበቅ፣ የደም ግፊትን ለመቆጣጠር፣ ለአጥንትና የጥርስ ጤና፣ ለወሊድ ፈርቲሊቲ፣ የሆርሞን መዛባትን፣ የፔሪድ መዛባትን ለማስተካከል፣ ድባቴንና ጭንቀትን ለመቀነስ፣ ለእርጉዝ እናቶችና ጽንስ ጤናማ እድገት ጠቃሚ ነው። እንደዚህ እንደምናየው አዘጋጅተን በቀን አንዴ መመገብ የምንችል ሲሆን በተጨማ በተጨማሪም ከማንኛውም ምግብ ጋር ቀላቅለን መውሰድ እንችላለን። የጎንዮሽ ጉዳቶቹ፣ ቺያሲድ የጎንዮሽ ጉዳት አለ ወይ? አዎ፣ ምንም ነገር ስንጠቀም ልክ ሊኖረን ይገባል። በቀን አንድ የሾርባ ማንኪያ ቺያሲድ በላይ አዘውትሮ መውሰድ በባለሙያዎች አይመከርም። ከመጠን ያለፈ ቺያሲድን የምንወስድ ከሆነ የምግብ መፈጨት ችግር ሊፈጠርብን ይችላል። ቺያሲድን ከመጠን በላይ መውሰድ የሆድ መነፋል ሊያስከትል ስለሚችል አንድ የሻይ ማንኪያ በቀን በመውሰድ መጀመር የሚኖርብን ሲሆን በመደበኛ በቀን ከአንድ የሾርባ ማንኪያ በላይ መውሰድ አይመከርም። የደም ማቅጠኛ መድኃኒት የሚወስዱ ሰዎች ሐኪም ሳያማክሩ በፍጹም ቺያሲድን መውሰድ አይኖርባቸውም። ከፍተኛ ኦሜጋ ስሪፋቲ አሲድ ይዘት ስላለው ከደም ማቅጠኛ መድኃኒቶች ጋር ተቃርኖ ሊፈጥር ይችላል። በመሆኑ የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ቺያሲድን ከመውሰዳቸው በፊት የግድ ባለሙያ ወይንም ደግሞ ሐኪማቸውን ማማከር ይኖርባቸዋል። እንዴት እንጠቀመው? ቺያሲድን ተወዳጅ ከሚያደርጉት ነገሮች አንዱ ለአጠቃቀም ቀላል መሆኑ ነው። አብስሉኝ ቀቅሉኝ ሳይል የምንመገበው ምግብ ነው ወይም የምንጠጣው ነገር ላይ ነስነስ አድርገን በቀላሉ ልንወስደው የምንችለው ነው። ቺያሲዱን ለብ ባለ ወተት ወይንም ውሃ ውስጥ ጨምረን ለግማሽ ወይም ለአንድ ሰዓት ያህል ብናስቀምጠው ውፍር ብሎ ይለደልድልናል። ይህም ቺያሲዱን ጥቅም የበለጠ ይጨምረዋል። ብዙውን ጊዜ ከሞቀ ውሃ ወይም ከቀዝቃዛ ውሃ ጋር አንድ ማንኪያ ቺያሲድን በዚህ መልኩ በጥብጦ በማቆየት ሲወፍር ወይም ደግሞ በዚህ መልኩ ሲለደልድ መውሰድ ይመከራል። አሊያ ደግሞ ከሙዝ፣ ከፓፓያ እና ከሌሎችም አትክልቶች ጋር ፈጭተን መውሰድ የምንችል ሲሆን ከወተት ከእርጎ ጋር መውሰድ ይቻላል። እንደ አጃ፣ እሩዝ፣ ሳላድ ያሉት ምግቦች ላይ ነስነስ አድርገን መመገብ እንችላለን። እንዲሁም እንደ ጎመን፣ ጥቅል ጎመን፣ ድንች ያሉት ምግቦች ላይ ከላይ ነስነስ አድርገን መመገብ እንችላለን። የማከብራችሁ የምወዳችሁ፣ የዛጎል ቤተሰብ፣ ከቪዲዮ የሚጠቅም መረጃ እንዳገኛችሁ ሙሉ እምነቴ ነው። ቪዲዮን ከወደዳችሁልኝ ላይክና ሼር በማድረግ ለሌሎችም እንዲደርስ አድርጉ። አስተያየት ጥያቄ ካላችሁ በኮመንት ላይ ያስቀምጡልኝ። ደስ እያለኝ ነው የምመልሰው። ሌላው እንደዚህ ቪዲዮ እንድሰራላችሁ የምትፈልጉን ነገር ካለ በኮመንት ላይ ያሳው ማል ይጠቅማል፣ ያልነው መርጠን በጥያቄያችሁ መሰረት ቪዲዮውን እሰራለሁ። አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። ሰላም ይብዛልን።